ሰው ሰራሽ ብርሃኖች ይዘውት ስለሚመጡት አካላዊ ጉዳት እነግራችኋለሁ። መረጃውን አድምጡና ለሌላውም አጋሩት። እንግዲህ ይሄ በየቤታችን የምንጠቀማቸው በየስራ ቦታችን የምንጠቀማቸው ብርሃኖች ኤል ኢ ዲ ላይት መብራቶች ከፍተኛ የሆነ የቆዳ የጣፊያ እንዲሁም የቆሽት ችግርን ይዘው ሊመጡ ስለሚችሉ አጠቃቀማችን በስርዓት ማድረግ ተገቢ ነው ብዬ አምናለሁ። ላይቲንግ ሲስተም ህይወት እንዲኖር ከሚያደርጉ ተፈጥሯዊ ስርዓቶች ዋነኛው ነው። ለዛ ነው ከሁሉም ፕላኔቶች በተለየ መልኩ የእኛ ፕላኔት ይቺ መሬት ህይወት እንዲኖርባት ያደረገው ተፈጥሯዊ ስርዓቷ ላይቲንግ ሲስተሟ እኩል ሰዓት የተከፋፈለ ስለሆነ ጨለማው እና ብርሃኑ እኩል ክፍለ ጊዜ ስላለው ሁሉም ህይወት በአንድ እንዲገኝባት አድርጓል። ይሄ ስርዓት በዚህ አግባብ ካልሆነ ግን ህይወት አልባ ነው የሚሆነው። ምድር ላይም በዚሁኛው ፕላኔት ላይ እኩል የብርሃን ጊዜና እኩል የጨለማ ጊዜ የሌላቸው አካባቢዎች ህይወት አልባ ናቸው። ሳህራን መመልከት ትችላላችሁ። አንዳንድ ቦታዎችን የብርሃን ጊዜው ከፍ የሚልበት የብርሃን ጊዜው ሰዓቱ የሚጨምርበት ቦታዎች ላይ ህይወት አይኖርም። እኩል የሚሆንበት ቦታ ላይ ግን ህይወት አለ። ህይወት እንዲቀጥል የሚያደርገው ዋና ስርዓቱ ይሄ ስለሆነ ነው። ከቆሽት ከጣፊያ እንዲሁም ከቆዳ ጋር የተያዘ ችግሮች የሚመጡበት፣ ደግሞ ትልቁን የስርዓት ሲስተም ማኔጅ የሚያደርገው ቆዳችን ስለሆነ በሰውነት አካላቶቻችን ላይ የሚከናወኑ ስርዓቶችን ማኔጅ ያደርጋል። በዋናነት ይሄ ፎቶ ሲንቴሲ ስርዓት ማለት ነው። ከፍተኛ የሆነ ኃይል እንዲመነጭ በማድረግ ስቲሞቻችን ጉልበት እንዲያገኙ መመረት ያለባቸው